የብስራት ስፖርት ነው። በብስራት ኤፍኤም አንድ መቶ አንድ ነጥብ አንድ የሬዲዮ ሞገድ በኩል እያደመጣችሁ ትገኛላችሁ። እንዲሁም በመንሱር አብዱልቀኒ ኦፊሻል ዩቲዩብ ቻነል በኩል ዛሬ የዩሮፓ የዩኤፋ ኮንፈረንስ ሊግ ፍጻሜ ዕለት ነው። ምሽት አራት ሰዓት ላይ ሪያል ቤቲስ ቼልሲ ይጫወታሉ። ቼልሲን ማስቀደም የለባችውም። እሺ ሪያል ቤቲስን ነው የምታስቀድሙት። ባለፈው ቶተንሃምና ማንቸስተር ዩናይትድ ሲጫወቱ አይታችሁ እንደሆነ አጻጻፉ ቶተንሃም ከማንቸስተር ዩናይትድ፣ ማንቸስተር ዩናይትድ ከቶተንሃም አይደለም። ዩኤፋ የራሱ ሕጎች አሉትና እንደ ባለሜዳ ቡድን ተደርጎ በማሊያ በመሳሰሉት ላይ ሆን ክርክር ቢነሳ የሆም ማሊያውን መልበስ የሚችለው ሪያል ቤቲስ ነውና ቤቲስ ከቼልሲ ተብሎ ነው የሚጠቀሰው ዛሬ ስኮርቦርድ ላይም ላይ ስታዩ ቴሌቪዥን ላይ በቅድሚያ የሚጻፈው ቤቲስ ነው። ዛሬ እንዲያውም ቤቲሶች እኮ ሎጓቸውን ቀየር አድርገዋል አሉ ለገድ ሲባል ግድግድ የለም ገድ ባይመኙ እንኳን ሁለት ተጫዋቾች ውጤታቸውን ሊቀይሩላቸው እንደሚችሉ ግን መገመት ቀላል ይመስለኛል። በነገራችን ላይ ሪያል ቤቲስ ባሎምፔ 117 ዓመት እድሜ ያለው የስፔን ክለብ ነው። የአንደሉሲያ ክልል ከተማ የሆነችው የሴቪ ሁለተኛው ክለብ ነው። ብዙዎቻችን እንዲህ ባሉ የአውሮፓ ውድድሮች ላይ የምናውቀው የሴቪያን ውጤታማነት ነው። ግን ሴቪ ከተማዋ ግን ሁለተኛ ክለብ እንዳላትም እግር ኳሱ የእግር ኳሱ ማህበረሰብ ያውቃል። ኤስታዲዮ ቤኒቶ ቪያማሪን 60 ሺ 721 ተመልካቾች የሚያስተናግድ የቤቲስ መኖሪያ ነው። ስያሜው ራሱ ቤቲስ የሚለው የመጣው ጓዳል ኪቪር የሚባል አንድ ወንዝ አለ በከተማው የሚያልፍና ያ ወንዝ ደግሞ ሮማውያን በጥንት ጊዜ ቤቲስ ብለው ነው የሚጠሩት የነበረው። ስያሜውን እግር ኳስ ክለቡ ያገኘው ከዛ ወንዝ የሮማውያን መጠሪያ ተነስቶ ነው። እንግዲህ በዚህ በኢቤሪያን ፔኒንሱላ ወይም ይሄ ኢቤሪያን ባህረ ገብ መሬት የሚባለው ፖርቱጋልና ስፔን የሚገኙበት የአውሮፓ ደቡብ ምስራቅ ሜዲትራኒያንና አትላንቲክ የሚዋሰኑበት ምድር አለ አይደለ? በዛ በኢቤሪያን ፔኒንሱላ ውስጥ አምስተኛው ትልቁ ወንዝ ተብሎ የሚጠቀስ የራሱ ታሪክ ያለው ወንዝ ነው። ስለዚህ ቤቲስ የሚለውን ስም ወሰዱና እግር ኳስ ክለቡን ሲያቋቁሙ፣ በሌላ ስም ነበር በሌላ ስያሜ ነበር የጀመሩት። በኋላ ከ1914 በኋላ ሪያል ጨምረውበት፣ ኖ ሪያል ቤቲስ ተባለ። እንግዲህ በሴቪ ከተማ በሚያልፍ ወንዝ ስም እና ሪያል የሚል ተቀጥሎበት ነው ተቀጥሎበት ስሙ የተሰየመው፣ እያልኳቸው ነው። ሪያል ደግሞ በስፔን እግር ኳስ ውስጥ ሪያል የሚለው ይወደዳል። ሪያል ማድሪድ፣ ሪያል ኦቪዬዶ፣ ሪያል ሶሲዳድ፣ ሪያል ቤቲስ። ሪያል በስፔን ሮያል እንደማለት ነው የሚቆጠረው እና ይሄ ከዘውድ ጋር የተያዘ ታሪክ ያላቸው ሲሆኑ ነው እንደዚህ የሚሆኑት። በ1914 ይሄንን ስም ቀጠሉ። ቤቲሶች የንጉሥ አልፎንሶ አስራ ሶስተኛ የበላይ ጥበቃ ይደረግላቸው ከነበሩ ክለቦች አንዱ ስለሆነ ነው። በሎጎ ላይ ሳይቀር ዘውዱን ዲዛይን ያደረገው ሎጎ ላይም ታያላችሁ፣ ዘውዱ እንዳለ። ልክ እንደ ሪያል ሶሲዳድ እና ቢልባው ያላቸው የፖለቲካ ልዩነት ሰፊ ነው አይደል? ቢልባዎች የባስክን ነጻነት ይፈልጋሉ ሀገር መሆን ብዙዎቹ የባስክን ብሔርተኝነት የሚያቀነቅሉ ናቸው። ሶሲዳዶች ደግሞ የዛው ክልል ክለብ ቢሆኑ ግን ደግሞ ከማዕከላዊ ከስፔን በዘውድ ስለምትተዳደር ከዘውዱ ጋር ግንኙነት ያላቸው ስለሆኑ አንድነትን፣ ህብረትን የሚፈልጉ ናቸው። ስለዚህ የሶሲዳድ አርማ ላይ ያንን ዘውድ ታያላችሁ። ቢልባው ላይ ግን የለም እና ሁሉም የየራሳቸው ታሪክ አላቸው እና 1907 ላይ ክለብ ሲቋቋም ኤስፓኛ ባሎን ፔ በሚል ስም ነበር የተቋቋመው 1917 በኋላ ነው እንግዲህ የዘውዱም ነገር ተቀላቅሎበት ሪያል ቤቲስ የተባለው እንግዲህ ቤቲስ የሚያስገርማችሁ ነገር ሴቪያን ይሆናል የበለጠ የምናውቀው በውጤታማነት በተፎካካሪ ቡድን በመስራት በድጋፍ ግን በአንደሉሲያ ክፍለ ሀገር ቤቲስን የሚያክል የለም አንድ የከተማው ነዋሪ እግር ኳስ አፍቃሪ ሲናገር ሴቪ ከተማ ሁለት ቦታ በድጋፍ ተከፍላለች ይላል። ከፊሉ የሴቪያ ደጋፊ ነው፣ ከፊሉ ደግሞ የቤቲስ። አንደሉሲያን ግን ካያችሁ፣ ክፍለ ሀገሩ ግን ክልል ውስጥ ግን ካየን የሴቪያን ደጋፊዎች አታገኙም በብዛት ከከተማ ውጭ የበለጠ የቤቲስ ደጋፊዎች ነው ያሉት። ለዚህ ነው በጨዋታ በአማካይ ሀምሳ ሺህ ተመልካች ይገባል በአማካይ። የጨዋታ እለት ገበያቸውም ጥሩ ነው። ታማኝ ደጋፊዎች አሉት። በከተማው ብቻ ሳይሆን በመላው ክልሉና በመላው የስፔን ትልልቅ ከተሞችም ቤቲስ ብዙ ደጋፊ አለው። የሚገርማችሁ ምክንያቱ ምን መሰላችሁ? በ1950ዎቹና 60ዎቹ ብዙ የአንደሉሲያ ነዋሪዎች ለስራ ብለው ወደ ትልልቆቹ የስፔን ከተሞች ወደ ማድሪድ እና ባርሴሎና ፈልሰዋል እና ያንን ደጋፊነታቸውን ይዘው ነው ወደ እነዚህ ከተሞች የመጡት። እና አሁንም እዛው ኑሯቸውን መስርተው ልጆች ወልደው የልጅ ልጆች እያዩ ያሉበት ወቅት ነው። ይህንን ለቤተሰብ አስተላልፈዋል እና ቤቲስ በከተማው ወይም በክልሉ ብቻ ሳይሆን በመላው ስፔንም ደጋፊዎች አሉት ይባላል። በተለይ አንደሉሲያዊ ከሆናችሁ ክልላችሁን የሚወክለው የበለጠ ሴቪያ ሳይሆን ቤቲስ እንደሆነ ትረዳላችሁ። ለምን? የቤቲስ ቀለም አረንጓዴና ነጩ ሰረዝ ሰረዝ፣ የአንደሉሲያ ክፍለ ሀገርም ባንዲራ ስለሆነ ነው የባንዲራው ቀለም ስለሆነ ነው። ሴቪያ እንደምታውቁት ማሊያቸው ቀይና ነጭ ሰረሰረ እንደዚህ ያለ ታሪክ አለ። ከበስተጀርባቸው ሌላም ተጨማሪ ምክንያት አለ ይላሉ ደጋፊዎች። የሴቪያ እግር ኳስ ክለብ በገዢዎች የሚደገፍ ስለሆነ ወይም ደግሞ ከፍ ያለው ክላስ አለ አይደል፣ የደላቸው የሚደግፉት ክለብ ነው ይባላል ሴቪያ። ሪያል ቤቲስ ደግሞ የለፍቶ አዳሪው ክለብ ነው ወርኪንግ ክላሱ ስለሆነ በመላው አንደሉሲያ ብዙ ለፍቶ አዳሪዎች ስላሉ ከዛኛው ከፍ ካለው መደብ ውጭ ያሉት ሁሉ የሚደግፉት ክለብ ነው ቤቲስ ይላሉ። እነዚህ ምክንያቶች የዛሬውን የኮንፈረንስ ሊግ ፍጻሜ ተጋጣሚ ሪያል ቤቲስን ከከተማው ባላንጣው ሴቪያ የበለጠ ብዙ ደጋፊዎችን እንዲያገኝ አስችሎታል። በተጨማሪ ደግሞ ህብረ ብሔራዊ ህብረ ባህላዊ ክልል ነው አንደሉሲያ። የሙስሊሞች ታሪክ አለ፣ የሙስሊሞች ባህልም በከፊል አለ እዛ። የጂፕሲዎች ታሪክ አለ፣ የጂፕሲዎች ባህልም እንዲሁ። እና ቤቲስ ደጋፊዎቹ በባህል እንኳን ሌላ መሰረት ላይ ያሉም ጭምር የሚጠቃለሉበት ነው። ዛሬ ውድ አድማጮች ኮንፈረንስ ሊግን ካሸነፉ የሚደሰቱት እነዚህ ደጋፊዎች ናቸው። ምክንያቱም በታሪካቸው አንድ ጊዜ በ1934 35 የውድድር ዘመን የስፔን ላሊጋን አሸንፈዋል። ከዛ ውጪ የኮፓ ዴሬ 2022 ላይ በእነዚሁ ተጫዋቾች አሁን በምጠቅሳቸው ሁለቱ ሳይሆን እዛ ላይ እንኳን አንቶኒ የለም። በማኑኤል ፔሌግሪኒ ስር ቡድኑ ተቀይሮ እነ ኢስኮ ደግፈውት ያገኘው ዋንጫ ነው። የአውሮፓን ዋንጫ በተመለከተ ግን ዛሬ ካሸነፉ ለሪያል ቤቲሶች የመጀመሪያው ታሪክ ነው፣ የመጀመሪያው እና እነዚህ ደጋፊዎች አንድ ደስ የሚል ባህል አላቸው፣ እሱን ሳልጠቅስ አላልፍም። ሪያል ቤቲሶች ገና በመጣ ቁጥር በገና ሰሞን በሚደረግ አንድ ጨዋታ ለገና ቅርብ በሆነው አንድ ጨዋታ እረፍት ላይ ወደ ሜዳ ብዙ አሻንጉሊቶችን የመወርወር ልማድ አላቸው። ሁሉም ደጋፊ አሻንጉሊት ይዞ ይመጣል። የህፃናት መጫዎች አሻንጉሊት። ከዛ እረፍት ላይ ነው፣ ጨዋታው እንዳይረብሽ እረፍት ላይ እነዚህን አሻንጉሊቶች ወደ ሜዳ በብዛት ይወረውራሉ። ከዛ አስበሉ እነዚህ አሻንጉሊቶች ይሰባሰቡና ከጨዋታው በኋላ አቅም ለሌላቸው አቅም የሌላቸው ቤተሰቦች ለወለዷቸው ሕፃናት የገና ስጦታ ተደርገው ይሰጣሉ። ልጆች አሻንጉሊት ጊፍት ያገኛሉ ማለት ነው። በክሪስማስ እንደዚህ ያለ ቅድም ቀደም ብያችሁ ለፍቷ አዳሪው በገቢ ዝቅ ያለውም ህብረተሰብ የሚደግፋቸው ስለሆነ እንደዚህ አይነቱ ጊፍት ብርቅ ሊሆን ይችላል። ለዛ ህብረተሰብ ወላጆች ለልጆቻቸው ላይገዙ ይችላሉ እና የቤቲስ ደጋፊዎች ግን ይህንን ይዘው መጥተው ይህንን ያደርጋሉ፣ በተዘዋዋሪ ስጦታ እንዲያገኙ ያደርጋሉ። ዛሬ ከተጫዋቾች ግን አንድ ትልቅ ስጦታ ይጠብቃሉ። ኮንፈረንስ ሊግ ከቼልሲ የበለጠ የኮንፈረንስ ሊግ ዋንጫ ለእነዚህ ለቤቲስ ደጋፊዎች ትልቅ ዋጋ ያለው ይመስላል ስለዚህ አንቶኒ እና ኢስኮ የተባሉ ሁለት ተጫዋቾች የዚህ ቡድን ጥንካሬዎች ናቸውና ዛሬ ከእነርሱ ብዙ ይጠበቃል አንቶኒ ማቲያስ ዶስ ሳንቶስ እና ኢስኮ ፍራንሲስኮ ሮማን አልካሮን ሱዋሬዝ ኢስኮ ራሱ 38 ጊዜ ለስፔን ብሔራዊ ቡድን የተጫወተ እድሜው 33 የደረሰ ተጫዋች ነው በሪያል ማድሪድ በቀድሞ ቫሌንሲያ ማላጋ ተጫውቶ ሪያል ማድሪድ ተጫውቶ በሪያል ማድሪድ ብዙም ስኬታማ ጊዜ አላሳለፈም ማለት ይቻላል። የተጠበቀውን ያህል አልሆነም እና ቤቲስ ካዘዋወረው በኋላ በተለይ በአሰልጣኝ ማኑኤል ፔሌግሪኒ ስር በመጨረሻ እንደገና ጠቃሚነቱን በዚህ መልኩ እያሳየ ነው። የቤኒቶ ቪያ ማሪን ስቴዲየም አሁን ቀዳሚ ጣዖቶች ተደርገው ሊወሰዱ ይችላሉ። አንቶኒ እና ኤስኮ አንቶኒ እንኳን በዩናይትድ ብዙ ስለምታውቁት የእንግሊዝ ፕሪምየር ሊግ ተከታታዮች፣ በቤቲስ የሰራው ጀብድ ለብቻ ብዙ ብለንለታል። ዘንድሮ ዘጠኝ ጎል አስቆጥሯል፣ አምስት አሲስት አድርጓል። ያለቀ ሰዓት ኤስፓኒዮል ላይ ያስቆጠራት ጎል ወይም ደግሞ በዚህ ውድድር በኮንፈረንስ ሊግ ፊዮረንቲናን ሲገጡ በግማሽ ፍጻሜ ያስቆጠራት ወሳኝ ጎል፣ ከሄታፌ ጋር በነበረው ጨዋታ ከሜዳ ውጭ ለኢስኮ አሲስት ያደረጋት ኳስ ከራሱ ግማሽ ሜዳ ተነስቶ እየነዳ ሄዶ ያደረገ፣ እነዚህ ቤቲስን ብዙ የጠቀሙ ጎሎች ናቸው። አሁን የሪያል ቤቲስ ደጋፊዎች ከእነርሱ ጋር እንዲቀጥል የሚፈልጉት አንቶኒ ተጫዋቾችም ጭምር ትላንትና፣ በጥቂቱ እንኳን ብያችኋለሁ። ለምንድን ነው ያለቀሰው? ስለ ማንቸስተር ዩናይትድ ሲያስብ የሚል አጭር ፕሮግራም ሰርቼ ነበር። እና በማን ዩናይትድ ውስጥ ያሳለፈው ውጣ ውረድ ምን ያህል ህይወቱን ረብሾት እንደነበረ፣ በር ዘግቼ ለብቻ ይቀመጥ ነበር፣ ከልጄ ጋር እንኳን ቤት ውስጥ ለመጫወት ተነሳሽነት እስከ አጣ ድረስ መንፈሴ ተጎድቶ ነበር አለ እና ያንን ሲያስታውስ ነው አሁን ሲያነባ የታየው። ያሳለፈው ጊዜ በጣም ፈታኝ ነበር በማንቸስተር ዩናይትድ። አሁን ብዙዎች የሚሉት አንቶኒ የተባለው ተጫዋች የማንቸስተር ዩናይትድ የውድቀት የሪያል ቤቲስ ደግሞ የእድገት የለውጥ ምልክት ተደርጎ የሚወሰድ ነው። ዲያሪዮ ዴ ሴቪያ የተባለው ጋዜጣ እንዲሁም ዘ ታይምስ ኮት እንዳደረገው ምን ብሎን የጻፈው ቤቲስ ከሰማይ እንደወረደለት ገጸ በረቀት ይቆጥረዋል ነው ያሉ። የማንቸስተር ዩናይትድ ማጣት አይደለም እሱን ለውሰት ያመጣው የሪያል ቤቲስ ማግኘት ሊሆን ይችላል ዩናይትዶች ግን ሂድና በቃ እጣ ፈንታ አንፈልግ ብለውን እንደላኩት ነው የሚቆጠሩ ዝርዝር ጉዳይ እንኳን በዝውውሩ ላይ አልተደራደሩም። ሂሳብ አላስቀመጡ፣ በመጨረሻ ምን ይሆናል በሚለው ላይ አልወሰኑ፣ ውላቸው ላይ በሌሎች ተጫዋቾች ላይ እንደሚደረገው። አንቶኒም ታዲያ ሄዶ በነጭና አረንጓዴው ሰረሰረዝ ማሊያ የሚደነቅ ጊዜ እያሳለፈ ነው። ኢስኮም በተመሳሳይ ባይሆንም እንደው የራሱም ታሪክ ያለው መቆየት አለበት፣ ከኛ ጋር እናግተዋለን፣ ደጋፊው ያዋጣና ገንዘቡን እዚሁ እንዲቀር ይደረግ ሲባል ጆዋኪን ሳንቼዝ ደግሞ የቀድሞ ተጫዋች ትልቁ ታሪካዊ ተጫዋቻቸው እሱም የሚታገት ከሆነ እኔም መኪና አቀርባለሁ ሲል ትላንትና ብያችሁ ነበር። ይህን ሁሉ ግብ ጠባቂው አድሪያን በሰፈር ውስጥ እንደሚጫወት ልጅ ነው ይለዋል። የልጅ ጨዋታ ማለቱ አይደለም። በእግር ኳሱ እየተደሰተ ያለ በልጅነታችን በጨዋታ ስንደሰት እንደነበር ነው። እየተደሰተ የሚጫወት አንድ ተጫዋች ደግሞ እንዲህ ሪላክስ አድርጎ ፈታ ብሎ በደስታ በስራው እየተደሰተ የሚጫወት ከሆነ ይሳካለታል። በብዙ ያንን ማግኘት ከባድ ነው። ውጥረቱ ከባድ ስለሆነ ያንን ፈታ የማለት ነገር በቀላሉ አታገኝም። ስለዚህ ዝቅ ያለ ጫና ወዳለበት ቡድን ሄደህ እድልን ትሞክራለህ። አንቶኒ ያደረገው ይሄንን ነው። በቤቲስ ተሳክቶለታል። እንጂ በሩበን አሞሪም ስር እኮ 22 ጨዋታ መጫወት ሲችል 135 ደቂቃ ላይ ብቻ ነው በሜዳ ላይ የታዩ። አንድ ጎል አስቆጠረ። በቃ ከሜዳ ውጭ የነበረው ንትርክም ታስታውሳላችሁ። በግል ይወቱ። አሁን አንቶኒና ኢስኮ ዛሬ ቤቲስን ተሸክሞ ለፍጻሜ እንዳደረሱት ሁሉ ቤቲስን ደግሞ የኮንፈረንስ ሊግ አሸናፊ ማድረግ ትልቁ ኃላፊነት በጫንቃቸው ላይ አርፈዋል። ሪያል ቤቲስ ከቼልሲ ምሽት አራት ሰዓት ላይ ነው የሚጀመረው ቀደም ብለን ግን በዩትዩብ ቻነላችን ላይ ጨዋታውን ማስተላለፍ ስለምንጀምር በመረጃም በትንተናም ከእኛ ጋር እንድታመሹ ከአክብሮት ጋር ጠይቃቸዋለው። በመንሱር አብዱልቀኒ ኦፊሻል ዩትዩብ ቻነል በኩል ነው፣ ከ384 ሺ በላይ ሰብስክራይበርስ ባሉት የምታገኙት። የብስራት ስፖርት የክብር አጋሮች አቢሲኒያ ባንክ